በማክሮ ኢኮኖሚ ማሻሻያውና በኢትዮጵያ ታምርት ንቅናቄ የማምረቻው ዘርፍ በከፍተኛ ሁኔታ መነቃቃቱ ይታወቃል። በተለያዩ ችግሮች ምክንያት ምርት አቁመው የነበሩ በርካታ ኢንዱስትሪዎችም ወደ ማምረት ስራ ተመልሰዋል። ከነዚህ መካከል በ1953 ዓ ም የተቋቋመውና በኢትዮጵያ የመጀመሪያው የከረሜላ ፋብሪካ ይጠቀሳል። በብዙዎች ዘንድ ተወዳጅ የነበረውና ከ14 ዓመታት በፊት የምርት ስራውን ያቆመው የደስታ ከረሜላ በድጋሚ መመረት ጀምሯል። የፋብሪካው እንቅስቃሴ በተመለከተ ባልደረባችን ሳምሶን ገድሉ ያዘጋጀውን ዘገባ ተከታትለን እንመለስ። የብዙዎቻችን የልጅነት ትዝታ ነው ደስታ ከረሜላ። ታዲያ ይህ ደስታ ከረሜላ ከረዥም ጊዜ ከገበያ መጥፋት በኋላ ዳግም ነፍስ ዘርቶ ወደ ገበያው እየመጣ ይገኛል። አሁን የምገኘው ወንጂ ሸዋ ነው። እዚህ ወንጂ ሸዋ ስኳር ፋብሪካ ደስታ ከረሜላን ዳግም እያመረተ ይገኛል። ምን ይመስላል? አብረን እናያለን። ተከተሉኝ። የደስታ ከረሜላ በመሰረቱ ሲቋቋም የስኳሩን ለማስተዋወቅ ያኔ የተቋቋመ ነው። ከስኳሩ ጋር በነፃ ይሰጥ ነበር። ማለት ከረሜላ የብዙ ወጣቶች ትዝታ፣ በወቅቱ የነበሩ ወጣቶች ትዝታ፣ የህፃናት ትዝታ የነበረ ከረሜላ ነው። እንግዲህ ከረሜላ ፋብሪካ ከመዘጋቱ ከዛሬ 14 ዓመት በፊት እዚሁ ከረሜላ ፋብሪካ ላይ የቀን ሺፍት ሱፐርቫይዘር ሆኜ ሰርቻ አለው። ቴክኒካል መሐንዲስ ነኝ። ከረሜላ ፋብሪካ ለረጅም ዓመታት ቀደም ሲሉ የእኛ አባቶች በነበሩ ጊዜ ቀደም ሲል በጥሩ ሁኔታ ሲሰራ ነበር፣ አብሬያቸው ሰርቻ አለው። አሁንም ፋብሪካው ከተከፈተ በኋላ ተመልሼ እንደገና እዚህ ፋብሪካ ላይ አላፊ ሆኜ ተመድቤ ለመስራት በመቻላይ በጣም ደስተኛ ነኝ። ደስታ ከረሜላ ለረጅም ጊዜ ተዘግቶ ቆይቶ አሁን በቅርቡ በተደረገው ጥናትና በተሰጠው አመራር ወደ ነበረበት ተመልሶ የመግባት ስራ ሰርተናል። እንደምታዩት ወደ ተግባር ገብቷል፣ ወደ ማምረት ገብቷል። እንደ ሀገር ያለው የከረሜላ ፍላጎት በጣም ሰፊ ነው። አሁን ያለው የገበያ አቅርቦትን ስናይ ከ46 እስከ 50% የገበያ ፍላጎቱን የሚያረካ ሆኖ ደስታ ከረምሌላ ይህንን ያለውን የገበያ ፍላጎት የሚሞላ ተደርጎ ሊወሰድ ይችላል። ፋብሪካው አሁን ባለው ካፓሲቲ በቀን እስከ 2400 በዓመት እስከ 2400 ቶን የማምረት ካፓሲቲ ያለው ፋብሪካ ነው። ስለዚህ ዓመታዊ የራሱን የሆነ ኢንቨስትመንት ወጪ ሌሎች ማሻሻያዎችን ተደርገውለት ሸፍኖ ትርፍ ሊያመጣ የሚችል ፋብሪካ ነው ማለት ነው። ሁለት መሰረታዊ የሆኑ ግብአቶች ነው ከረሜላ የሚመረተው። የመጀመሪያው ስኳር ነው። ስኳር ደግሞ ወንጂ ሸዋ ስኳር ፋብሪካ ራሱ የሚያመርት ነው። እሴት ጨምረንበት ለገበያ የምናቀርበው አንድ ፕሮዳክት ነው ማለት ነው። ሁለተኛው ግሉኮስ ነው። በግሉኮስ እና ስኳርን አደባልቀን አቅልጠን አዋህደን ነው የምንሰራው ማለት ነው። ቅድም እንዳያችሁ እዛ ጋር ከተዋህደና ከቀለጠ ስኳሩ ከቀለጠ በኋላ በደንብ አንድ ላይ ይፈላል። ከፈላ በኋላ የተለያዩ ቃናዎች እንዲኖሩት የሚጨምርበት ግብዓት አለ። ከዛ አንፃር የወንጂ ሸዋ ስኳር ፋብሪካ ደስተራ ከረሜላ ዘጠኝ አይነት ጣዕሞችን ያመርታል ማለት ነው። ሌላው ሲትሪካሲድ ሲትሪካሲድ ይሄ የከረሜላ ለረዥም ጊዜ እንዲቆይ ሳይበላሽ ለብዙ አመት ሼልፍ ላይፍን ለመጨመር የሚጠቅመን ኬሚካል ነው። እሱንም ይጨመርበትና እሱ ከተጨመረበት በኋላ እያንዳንዱ ብኮ አይታችሁ ከሆነ ወፍራም፣ ያ ወፍራም እንደገና በሮፕ ሳይዚንግ ወይም ደግሞ ባች ፎርሚንግ ማሽን ላይ ባች ፎርም እንዲደረግ ይደረጋል ማለት ነው። እዛ ላይ ይዋህዳል። የራሱ የሆነ የማይቆራረጥ ሰንሰለታማ የሆነ ገመድ እንዲፈጠር ይደረጋል። ገመዱ ከተፈጠረ በኋላ እያንዳንዱ ደግሞ ድሮፕሌት ቆርጦ ይዋወጣል። ከረሜላው ከተሰራ በኋላ ያ ከረሜላ መድረቅ አለ። ስለዚህ ማድረቂያ የሚያደርቅ ማሽን አለ። ካደረቀ በኋላ ደግሞ ይታሻጋል። እነዚህ በአጠቃላይ ስናይ የራሱ የሆነ በየስምንት ሰዓቱ የሚሰራ ዑደት ነው። ዲጂታል መታወቂያ ላይ ትኩረቱን ያደረገው የአይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤው ዲጂታል መታወቂያን ተደራሽ በማድረግ ማህበራዊና ኢኮኖሚያዊ እድገትን በማፋጠን የሚቻልባቸው ጉዳዮች ላይ የሚመክር ነው። ከጉባኤው ጎን ለጎን የዲጂታል መታወቂያ መመዝገቢያ፣ ማተሚያ፣ ትክክለኛነት ማረጋገጫና ሌሎች ተያያዥ የቴክኖሎጂ ውጤቶች አውደሪ እየተካሄደ ይገኛል። ባልደረባችን ጌታቸው ባልቻ በአውደሪው ምን አይነት ቴክኖሎጂዎች ቀረቡ? የሚለውን በተከታዩ ዘገባ ያስቃኘናል። የአይዲ ፎር አፍሪካ አመታዊ ጠቅላላ ጉባኤ በአዲስ አበባ እየተካሄደ ይገኛል። በዚህ ጉባኤ ላይ የመንግስት ውሳኔ ሰጪዎች፣ የልማት አጋሮች እና እንዲሁም ደግሞ በዲጂታል መታወቂያ ላይ የሚሰሩ ትልልቅ አለም አቀፍ ኩባንያዎች ቴክኖሎጂዎቻቸውን አቅርበዋል ማለት ነው። እዚህ አጠገቤ እንግዲህ ቶፓን የተሰኘው የዲጂታል መታወቂያ እና ተያያዥ ቴክኖሎጂዎች ላይ የሚሰራ ኩባንያን ተወካይ አግኝቻለሁኝ። ልታወቅ ስሞትን ሰላም። ቃል ኪዳን እንባላለው የቶፓን ሴኪሪቲ ኢትዮጵያ ዋና ስራ አስፈጻሚ ነኝ። ቶፓን ምን አይነት ቴክኖሎጂዎች ላይ የተሰማራ ኩባንያ ነው? ቶፓን በአጠቃላይ ሴኪሪቲ ፕሪንቲንግ ሶሉሽኖች የሚያመርት የጃፓን ድርጅት ነው። እዚህ በኢትዮጵያ ደግሞ ከኢትዮጵያን ኢንቨስትመንት ሆልዲንግስ ጋር በጆይንት ቬንቸር አብሮ የመሰረቱት ቶፓን ሴኪሪቲ ኢትዮጵያ ድርጅት ነው። ፋብሪካ እየተሰራ ነው። አሁን ለዚህ ለአይዲ ፎር አፍሪካ ይዘን የመጣ ነው አንድ የምናሳየው፣ ያው የተወሰኑ ወራቶች በፊት ሎንች የተደረገው በኢሚግሬሽን አዲሱን ኢ ፓስፖርት ነው። ይሄ ፓስፖርት እንደምታውቁት ከኋላው ኤሌክትሮኒክ ቺፕ አለው። በውስጡም የተለያዩ ሰኪሪቲ ፊቸሮች አሉት። ግማሹ በማይክሮቴክስት ብቻ በማግኒፋይን ግላስ የሚታይ ግማሹ ደግሞ በዩቪ ላይት፣ አንዳንዱ ደግሞ በፎሬንዚክ ላብራቶሪ ብቻ የሚታዩ ሰኪሪቲ ፊቸሮች አሉት ነው አንዳንድ እዚህ ጋር ደግሞ እንደምታዩት የድራይቨር ላይሰንስ ወይ ደግሞ አይዲ ካርዶች ናቸው። በዩቪ ላይት የሚታዩ ስንል እንዲህ እንደምታዩት የተለያዩ ሴኩሪቲ ፊቸሮች ውስጡ ትክክለኛነታቸውን ለማረጋገጥ ትክክለኛነታቸውንም ለማረጋገጥ የተለያዩ ሴኩሪቲ ፊቸሮቹን ውስጡ አድርገን ደግሞ ከፎርጀሪ ለማዳን ና የተሻለ የጠነከረ ዲጂታል አይደንቲፊኬሽን እንዲሆን የምናደርጋቸው ናቸው። ሌሎቹም እዚህ ውስጥ የምታያቸው ከኢሚግሬሽን ጋር የሰራ ናቸው። አዳዲሶቹ ትራቨል ዶኪመንቶች ይሆናሉ። አዳዲሶቹ የትራቨል አይዲ ካርዶችም አሉ እንዲሁ የተለያዩ ሴኩሪቲ ፊቸሮች ውስጣቸው ያሉት ማለት ነው። አመሰግናለሁ። ቃል ኪዳን እንግዲህ በዚህ ጉባኤ ላይ ከተለያዩ ሀገራት የመጡ ከ120 በላይ የቴክኖሎጂ አቅራቢ ኩባንያዎች በዲጂታል አይዲ ጋር የተያያዙ ቴክኖሎጂያቸውን አቅርበዋል ማለት ነው። ሌሎቹንም ምን አይነት ምርቶችን ይዘው ቀረቡ የሚለውን ተዘዋውረን የምንመለከት ይሆናል። አብራችሁን ቆዩ። በአይዲ ፎር አፍሪካ እንግዲህ ከተለያዩ የዓለም ሀገራት የመጡ የቴክኖሎጂ አቅራቢዎች በኤግዚቢሽን ምርቶቻቸውን እንግዲህ ለታዳሚዎች እያስመለከቱ ይገኛሉ። እንግዲህ አሁን የሚገኘውም ኤምፕቴክ የተሰኘው ኩባንያ ያመጣውን ቴክኖሎጂ በተለይ በዲጂታል መታወቂያ ላይ ምን አይነት ቴክኖሎጂዎችን አበልጽጓል የሚለውን ከኩባንያው ተወካይ ጋር ቆይታ የማደርግ ነው የሚሆነው። ማይ ኔም ኢዝ ኸርበርት ንጎንዶ፣ ሴልስ ማናጀር ፎር አፍሪካን ሬጅንስ

በኤግዚቢሽኑ በሰው ሰራሽ አስተውሎት የሚሰራ የዲጂታል መታወቂያ መመዝገቢያ ቴክኖሎጂን ነው ይዘን የመጣ ነው። ይህ መሳሪያ ተንቀሳቃሽ ነው። ከከተማ ወጣ ብለው በሚገኙ ገጠራማ አካባቢዎች በተለይ ጠቃሚ ነው። መሳሪያው አስተማማኝነቱ የተረጋገጠና ትክክለኛ የግለሰብ መረጃዎችን ለዲጂታል መታወቂያ መመዝገብ የሚያስችል ዘመኑ ያፈራውን ቴክኖሎጂ የያዘ ነው። ድርጅታችን መሰረቱን በቻይና ያደረገና የ30 ዓመታት ልምድ ያለው ነው። ቴክኖሎጂያችን በተለያዩ ሀገራት ጥቅም ላይ ብሎም ውጤታማነቱ ተረጋግጧል። ሶስተኛ ቴክኖሎጂ ካምፓኒ ነን። ከባዮሜትሪክስ እናቀርባለን። ለናሽናል አይዲ፣ ለኢሚግሬሽን፣ ለምርቻ ራሱ ወደፊት ማቅረብ እንችላለን። ለሄልት ሲስተም ብዙ አይነት ጥቅም አለ። ባዮሜትሪክሱ ባዮሜትሪክስ ምናልባት ይሄ የጣት አሻራን የአይን አሻራ እና ካሜራ የሶስቱም ባዮሜትሪክስ ይባላሉ። የአይን አሻራ፣ የእጅ አሻራ እና ፊት አሻራ ባዮሜትሪክስ ይባላሉ። እዛ የሚመዘገቡበት መሳሪያ ነው ማለት ነው። የሁሉም የአሁን የዚህ ፊት ለፊት ነው ያለው መሳሪያ ለአይዲ ነው የሚሆነው።

ቼክ ማድረግ ይችላል። የዘመኑ ቴክኖሎጂ ነው ልንለው እንችላለን። በጣም አመሰግናለሁኝ። አመሰግናለሁ በጣም። ተመልካቾቻችን አሁን ደግሞ እናልፈው ወደ ጠዋት ገበያ ቅኝት ወዳደረግነው ጉዳያችን ነው። ለዛሬ የመረጥ ነው የላፍቶ አትክልትና ፍራፍሬ የግብይት ማዕከልን ነው። በስፍራውም ኤዶም አማረ ተጨማሪ መረጃዎችን ልታደርሰን በስፍራው ትገኛለች። ኤዶም እንዴት አድረሻል? እንደው ባለሽበት አካባቢ አጠቃላይ ያለው የግብይት ድባብ ምን ይመስላል? ለግብይት የቀረቡ ምርቶች የትኞቹ ናቸው? ዋጋቸውን አካተሽ እስቲ ያሉትን ያለውን ድባብ ብታስቃኝ። አመሰግናለሁ ብሩክታይት እንደምን አድረሻል። ቀደም ሲል አንቺም እንዳልሽው እንግዲህ የምገኘው በከተማችን ትልቁ በሆነው የአትክልትና የፍራፍሬ ማከፋፈያ በላፍቶ የአትክልትና የፍራፍሬ የግብይት መሸጫ ቦታ ላይ ነው። በማለዳው እዚህ ቦታ ላይ ተገኝቼ እንግዲህ ቅኝት ሳደርግ ቆይቻለሁ። ያለው የዋጋ ሁኔታና አቅርቦት ምን ይመስላል ስልም እስካሁን ድረስ ተመልክቻለሁ። እንግዲህ በዚህ ቦታ ላይ ሽንኩርት አንደኛ ደረጃው ከ68 ብር ጀምሮ እየተሸጠ ነው የሚገኘው። ሁለተኛ ደረጃ ደግሞ 50 ብር ነው። ቲማቲም ከ25 ብር ጀምሮ እንዲሁም እንደ ደረጃው በኪሎ እስከ 28 ብር ድረስ እየተሸጠ ይገኛል። ድንችን በኪሎ 35 ብር ነው። ቃሪያ ከ70 ብር ጀምሮ እስከ 100 ብር ድረስ እንደ አይነቱ እንደ ጥራቱ ይሸጣል። ሌላው ጥቅል ጎመን ከ20 ብር እስከ 25 ብር ድረስ እየተሸጠ ነው። እዚህ አትክልት የላፍቶ አትክልት እና የፍራፍሬ ግብይት ስፍራ ላይ ማለት ነው። ነጭ ሽንኩርትም እንዲሁ ከ280 ብር እስከ 300 ብር ድረስ በኪሎ ይሸጣል። ቀይ ስር 35 ብር፣ ካሮት እንዲሁ 35 ብር እና ሎሚ ደግሞ ከ80 ብር እስከ 100 ብር እንደ ጥራቱ በኪሎ ይሸጣል። እዚህ ቦታ ላይ እንግዲህ ሰዎች ሲመጡ ከአንድ ኪሎ ጀምሮ በጅምላ በችርቻሮም የሚያገኙበት ቦታ ነው። እንዲሁም በተለያየ አካባቢ ላይ ያሉ ነጋዴዎችም ከዚህ ቦታ ላይ በጅምላ ይወስዱና አካባቢያቸው ላይ እንዲሁ ላሉ ሸማቾች ይሸጣሉ። ስለዚህ ይህ ዋጋ እዚህ ጋርመንት ላይ በዛሬ ዕለት ያለው ነው ማለት ነው። እዚህ ቦታ ላይ ሌላው የሚሸጠው እንግዲህ የፍራፍሬ ምርት ነው። ማንጎ ከ30 ብር ጀምሮ የሀገር ውስጥ ማለት ነው እስከ መቶ ብር ድረስ የውጭ ማንጎ እየተሸጠ ይገኛል በኪሎ ፓፓያ እንደዚሁ 40 ብር በኪሎ አቮካዶ ሰላሳ አምስት ብር እንዲሁም ሀባብ እንደ ጥራቱ እንደ አይነቱ ከ30 ብር እስከ መቶ ብር ድረስ በላፍቶ አትክልትና የፍራፍሬ ግብይት ማዕከል እየተሸጠ ይገኛል። እንግዲህ በቅኝቴ በቂ የሚባል ምርት እንዳለ ተመልክቻለሁ። ሸማቾችም ነጋዴዎችም የሚፈልጉትን አይነት ምርት በጅምላም በችርቻሮም እንደዚሁ ሸምተው ሲወጡ ተመልክቻለሁ። በቀጥታ ከላፍቶ አትክልትና የፍራፍሬ ግብይት ማዕከል የነበረ መረጃ ይሄንን ይመስላል። ብሩክታዊት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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን።